ሐምኑ ላይ አርግሽ ከዛ ሽበት አስቀምልሽበት ፈልጋሽ ጠብቅኝ። ያንገዝም ቢጠፋ አንቺን ነው ማጠፋሽ ነግር። ዘርፌ፣ ዘርፌ አቤት፣ አንቺ ያ ዳምጣው መቶ ነበረ። ዳምጣው መቶ ነበር ወይ ዳምጣው? አዎ፣ መቶ ነበር። እና ገንዘቡን ወሰደው። ምን ታዳግኝ አለሽ። ገንዘቡን ወሰደው ወይ ለምልሽ? ገንዘቡን የለም። እንዴት ምን ሆነሽ አላችሁ? ብሩ ጠፋ እያ ምን ይላልሽ? ምን ስትል ነው የሰማሁሽ አንቺ? ጠፋ አትል ሰጠኝ ላይ አስቀምጮ ነበር ነበር ላይ አይተሽዋል? ተዚያ ተቁርጥ አይተሽዋል? ተቁርጥ ያ ደጁ ለቀሽው ደሽ ነበር ጨዋታ ጨዋታ ሽ ስታይ ነው እንጂ ደጁን ክፍት ተተሽ ያዘርፍ ስለቀልቅ። አሁን እሱን ማን እንት ናዲሽ? ምኑ አስቀመጥሽው ነው ልበውልቅ? ምኑን እያሰብሽው? ተምኑ ጣልሽው? አሁን ሂጅ በደንብ ፈልጊው። አንቺ ምን ሜናው እንትን ብሎ ስለሚሆን አንቺ ጋር ጋርሽ ምን ፈልጂ ብዬሻለሁ። ይሄ ገንዘብ ይጠፋ አንቺ ነው ማጣፈሽ። አንቺ ዋ ጎደሉ እጅ ፈልጂው። ዋ ደሞ እንዴት ያለ ነገር አመጣሽ ደሞ። አያ እኔ ነኝ እናስማረ፣ ገንዘቡ ጠፍቷል። አደራ እያልኩ እየነገርኩሽ ነው። ኩሎ ጠፍቷል የምትይኝ አንቺ። በዚህ ማስቀምጪው ዳምጣው መጥቶ ይወስደዋል ብዬ አልነገርኩሽም። እንዴት ያለ ነገር አመጣሽ ደግሞ። እኔ ነኝ እናስማረ። ይሄ ገንዘብ ይጥፋና ውርድ ከራሴ።

የአንቺ ጨዋታ እንዳይቀር ከማንም ጋር እዚያ አፍሽን ስትከፍቺ ትወያለሽ። አንቺን ነው የሰው ገንዘብ አንቺ፣ የሰው ገንዘብ ደግሞ ደግሞ ስመለስ ምንም እዚህ መንደር እየሆነ ያለውን ሰምተሃል? እኔ ብቻ ነኝ ሆነ እየሰማሁኝ

አንተ የውነት ነው ወይ? እንዴው ምን ሌባ ገባ መንደራችን? ደህና ነበር እስከ ዛሬ። ምን አውቄ ምን የቀረው ነገር የለም አሉ። በራድ ነሽ እንጃልሽ። ዝም ብሎ ማያነሳው የለም። ምን አይነት ሌባ እንደመጣበን እኔ እንጃ። ወይ ነገር ሲፈጠም እንዴት አይደቁም ብለህ ነው። በመንደራችን ግራ የገባ ነገር ምን ያለ

ሌባ ደብሮ የተሆነ እንዴት እንዴት ምን ሲደረግ ታልሆነም ደግሞ ታልሆነም ደግሞ ሰው እንዴት አምኖ ተኔ ቤት እቃ እንዳያስቀምጥ ሆነ እኮ ተዚህ በኋላ በቃ ጉብ እና ታትላት ነገር እንደምታያት ምን ወይ ሄዶ ይጠፋል በአንድ ሱርቻ ውስጥ እንትን ብላ የሚሆን ነገር ተነገ ወዲያ ይገኛል ኧረ እንዴት ለምን ሲባል የለቱን ለምን ሲባል የለቱን እኔ እንዲያው አሁን ስላልያዝኩ ነው እንጂ እሱማ እሰጥሀለሁ ገንዘብ አለ ግን እንዴት እንዴት ያደራ ገንዘብ ደግሞ ይገርምሀል ይኸውልህ አንቺ ልጅ ይሄንን ገንዘብ ንሽ አሁን ይመጣል በሴም አድርገሽ አስቀምጪው እያልኩ እየነገርኳት እየነገርኳት ዝም ብሎ እኮ ብድር እኮ ገንዘብ

ጨዋታውን ተው እና ልቅስ። ምን ያህል ሌባ ነው ግን የመጣብኝ? ድሮ ድሮ ከብት ነበረ ተበረት አውጣው አንጋግተው ይዘው አትሜን ሀገር የሚሄዱ አሁን ደግሞ ፍንጃሉና በረድ የሚያነሳ በ የዚህእን እዚህለዚህ የሚልከሰከስ ሌባ ነው ሳይሆን አይቀርም። አንተ መቼ ነው ይህች የበላቸው የበላቸው መከራይቶ የውልህ በረሀ ተንጓሎ ቤት ሰርቶ እቃውን እንትን ብሎ ፍንጃሉን ስኒውን ጭልፋ ሳይቀር ጥርግርግርግ ያድርገው። ወስዱብኛል፣ የበላቸውን የበላቸውን። አሁን ደግሞ ያለ ምሽቱ ልብስ አጥባ እዚያ ዳሪ ነው መሰላ አሳድረው አሁን አጥባ ቀሚሷንም መቀነቷን ሁላ ከዳሪ ስታውጥ ስትነሳ ባሉ ወስደው ነኝ ምን ይባላል? አያ ወስደው ወስደው አሁን እንዳለ በግራ ገብቷት የውልህ ምን ነሽ ነው ታለም ስለት እንዲህ አርገው ወስደውብኝ እንዲህ መከራ ገብቼ ቤተ ቤተክርስቲያን እጄ እንኳን ቆኛልና ልናገር እንጂ እያለች ምን የለቀው ሌባ ነው አንተ እንደው መቀነት እና እንትን ጭልፈህ እንደው የሚሰርቅ መንደራችን ደህና ነበር እዚህ መንደር አዲስ ሙሽራ አዲስ የሚያገባ ሙሽራ አለ ምነው ምን

እኔ አሁን ያችን ብረድ እችን ብታልረድ ስታለች ደሞ ተላረ እችን ምልረዳ ፍንደጁፍ እንዲያርግ ከእንደ ቤት ምን አለ ብሎ ሊገባ ነው። ያሰራባትም እንጂ ገንፎ ሳገነፋባት ሽግ ብረድ ስታለች እሷንና ያችን የቆሎ መቆያን ብረምጣል ሊወስዱብኝ። ምንድን ነው የወጣው? ምንድን ነው የሚያጠራት አታገባም

የራሴን የራሴን ስል እንደው ሰው ጆን ቆጥጄ አንቺ ፈልጌ አቤት አቤት ምንሽማ ስጭኝ እኔ እኔ ስል የራሱን ጥሎ ሲሄድ እ ማንሽ አይ የኔ ነገር።